ቆይ መተዳደሪያሽ ምንድን ነው ማለት? ቤተሰቦች ትተውልሽ ያለፉት ንብረት አለ። የራሴ ቤት አለኝ፣ መኪናም አለ። በቃ ይሄ ብቻ ነው። እኔ የምለው አንድ ስራ ልሰጥሽ አስቤ ነበር። ምንድን ነው የሆነ ሰው በደንብ እንድትከታተሉ ይፈልጋሉ። ማንን? ዛሬ ቀን ላይ ቤት ለምሳ መታ የነበረችው የልጄ ፍቅረኛ ምን? ምን ነው ደነገጥክ? አይ ምንም አይደለም። በእርግጥ ይሄን ስራ ሌላ ሰው እንዲሰራልኝ ማድረግ እችል ነበር፣ ግን ደግሞ አንተን ሳይ ቀልጠፍ ነው ቀያልክ ትመስላለህ። ምናልባት ግን ልጅቷ ሷ እንዴት ልታገኛት እንደምትችል አላውቅም። ችግር የለውም አገኛታለሁ። ማለቴ ያው በእናትህ መጀመሪያ የሚዝናኑበትን ቦታ አጣራለሁ። እርግጠኛ ነኝ ለዚህ ስራ ትክክለኛ ሰው ነው የመረጥኩት። አሁን ወደ ድርጅቱ ውሰደኝ። እንዴት ነሽ የኔ ልጅ? አባዬ እንዴት ነው? እንዴ ያንቺን ደህንነት እየጠየቅሽ እኮ ነው። ይቅርታ ጋሽ፣ በዚህ ሰዓት ከእኔ ደህንነት በላይ የአባዬ ደህንነት ነው የሚያሳስበኝ። ተሰማሁን ደህና ነው። ዛሬ ልጅ አለሽው እንዴ? አልተመቸኝም ነበር። ማለቴ ቤት ውስጥ በጣም ብዙ ስራ ነበር። ቆይ አንቺ ሰራተኝነቱን ብለሽ ተቀበልሽ እንዴ? አንቺ እኮ እዚህ የመስራት ግዴታ የለብሽ። ሰራተኞቹ አሁን ከፍቃዳቸው አልመጡም። እኔ ደግሞ ተቀምጬ መቀለብ አልፈለኩም። ለዚህ እኮ ነው እኔ ድርጅት ውስጥ ስራ ልፈልግልሽ አልኩሽ። አስፈላጊ ከሆነ ደግሞ ለአንቺ ለአባትሽ ቤት ክራይ ላችኋለሁ። ለትንሽ ጊዜ እዚህ ብንቀመጥ ችግር አለው አንቺ ስላልሽ እንጂ ጓደኛዬም አብሮኝ ቢሆን ደስ ይለኛል። በነገራችን ላይ ዛሬ ከሆስፒታል ይወጣል እና ዛሬ እንዲወጣ ተወሰነ ማለት ነው። ዶክተሮቹን አናግራቸዋለሁ። ምናልባት ከአሁን በኋላ ውጭ ሀገር ሄዶ መታከም ላይኖርበት ይችላል። ማለት አልገባኝም። ሕክምናውን እዚህ ሀገር የሚያገኝበትን መንገድ እየተፈለገ ነው። የምሩትን ነው ጋሺ፣ ምናልባት እኔ ለማጽናናት ብለው እንዳይሆን ምን እያልሽ ነው? ልጅ እኔ ስፖን ቆሞ ሳይሄድ ዝም ብዬ ምትወይ መስልሻል? ከአንድ እናት ባንወለድም እኮ ወንድም፣ ይሄን እርስዎ ማለት ለኔ ከአባትም በላይ ነው። እህት በጣም አመሰግናለሁ። እሺ፣ የሆነ ፍራሽ ነገር ይመጣላችሁ። እሺ፣ ስራ ታርጊ። ምን አይነት ነገር ነው ተናግረሻለሽ? ከገረድ ጋር መለጣጠፍ ሳያንስ ጭራሽ ላይ ልትናገረኝ አምራል። በቃህ፣ ልትመታኝ ነው? ይሄንን ስታደርግ ለሁለተኛ ጊዜ ነው። እየታወቀህ ነው ግን እውነቴን ነው ምን እንደምስ እንኳን አላውቅም። ዘንድሮችን መርዛማ ግኝት ከላ ካላ አውረድኩን ምንም ሰላም የለኝም። አንቺ ያው ሁላ ደረሽ አነሰሽ፣ እና ጭራሽ ከባሌ ጋር መማገጥ አማረሽ። እኔ መናገር ፈልገሽ እንጂ ከጋሼ ጋር ምንም እንደማላደርግ ልቦናሽ ያውቀዋል። ቁርማና ይዞሻ አለሽ ቆይ ለምን አታውኝም እንዴ ቤቱ ውስጥ ስንት ነገር አለ አይደል እንዴ ለምንድን ነው አይናችሁን ከኔ ላይ መንቀል ያቃታችሁ ምንድነው አላማሽ ቆይ ለምን እስካሁን ቤት ያለሽ ለምን አትሄጂም አሁንም ቢሆን ጋሽ እስከፈቀዱልኝ ድረስ ማንም ከዚህ ቤት አያስወጣኝም እኮ የሆነ ችግርማ እንዳለብሽ ግልጽ ነው በእርግጥ እስካሁን ከዚህ ቤት መሄድ እፈልግ ነበር አሁን ግን የጀመርኩትን ስራ ሳልጨርስ ከዚህ ቤት ንቅንቅ አለለ የምን ስራ ነው ምታወሪው ምናልባት አልባት ይሄን ላታምኝ ትችያለሽ ግን ቤተሰቦችሽን ለማዳን ስል ነው እዚህ መሆን ነው የመረጥኩት ተይ እባክሽ እኮ አንቺ ነሽ የእኔ ቤተሰብ የምታደኝ ለነገሩ ይሄንን ነገር ማደርገው ላንቺ ስል ሳይሆን ለጋሼ ይሰሙ ቤተሰቡ ማደል ነው ማዳን ያንቺ ምን አይመስልልሽና፣ ሐሳቡን መች አጣሁት? ይልቅንስ የምሰጥሽን ገንዘብ ያሽና አባትሽን ይዘሽ ከቤት ይውጭልኝ። አባዬ ዛሬ እዚህ እንደሚመጣ ጋሼ ነግረውኛል። ምን ይደረግ መቼስ አንዴ እንደሆነ ቤቱን ነው ያረጋው ያመጣው አድርጎታል። አንድ ነገር ልንገርሽ፣ አባቴ ሲመጣ እንደ ከዚህ ቀደሙ ይመቻኛል ብሎ መቼም እንዳያስበው። ድሮስ መች ተመችቶት ያውቃል? አንቺ እና ኤሚ ቁም ስቅሉ እንዳሳያችሁት አይደል እንዴ? እሺ አሁን አንድ ነገር ልንገርሽ፣ የምሰጥሽን ገንዘብ ተቀብለሽ አባትሽን ከዚህ ይዘሽ ትወጫለሽ። አትወጭም ያወራውትን የሰማሽ አይመስለኝም። እዚህ የምቆየው ቤተሰብሽን ለማዳን ስለ ሁላችንንም ሳት እናጭድ ካደረግሽ በኋላ ከማንም ታደኛለሽ። እሱን እንኳን አሁን አልነግርሽም። ምናልባት ይሄ ነገር ሲያልጥ ታመሰግኝኛለሽ። ለእስካሁኑ በደልሽ ምግሪ ስልወድቀሽ ይቅርታል ጥቂት ይሻል ምናብሻንቹር ጋር ቆይ። ሁላችሁም ለምድ ነው፣ ካለፈው ስህተታችሁ የማትማሩት። እኔ ዝም ብዬ ስረገጥ የምኖር ሴት አይደለሁም። እሺ። በእርግጥ በፍቅር ለመጣብኝ እኔም ፍቅር ነኝ፣ ግን በጸብ ለመጣብኝ ኑሐሚን ሌላ ሴት ነች። እሺ። እውነቴን ነው የምልሽ። ደምን ባባል አስለቀሰሽ እኔ ዝም አታደለሁም። እሺ ቢገባሽ፣ ይህን ሁሉ ነገር እያደረጉ ካለት ለልጆች ስል ነው። ሁሉንም ነገር ልትውልና እያ ምስኪናውን በዛች አረመን እየታለለ መሆኑን ሳስብ ያሳዝነኛል። ግን ሁሉንም ነገር በፍጥነት ማድረግ አለብኝ እሺ። ለምን ነበር ይፈላከኝ? የናሆም እናታችን እንድስከታተለሽ ልታኛለች። ምን? እቺ ርኩስ ከመጀመሪያውም አላማርችኝ ነበር። ግን አንቺ የእውነት ናሆምን ታፈቅረዋለሽ? አንተ ኑሐሚንን ታፈቅራታለህ ለእሷስን ነፍሴን እንደሆነ ይሰጣል። እኔም ለናሆም እንደዛው ነኝ። አንቺን ማመን ግን በጣም ከባድ። አንተስ ትታመን የለ እንዴ? ቆይ ለምንድን ነው ራስን ለመከለል እየሞከርክ ያለው ምናልባት የሚከታተሉ ሰዎች እንዳይኖሩ ሰዎች። ታዲያ ነው ለምንድን ነው ቀድሜ ያላስጠነቀቅከኝ? ናም ግን አንቺን ማን ያምንሻል? አንተስ ማንም ያምን ኑሐሚን ነች ወይስ ኤኒ? መቼም ኑሐሚንን ለማጥመድ ብለህ ነው አይደለ? ኤኒ ጋር ይቀረብከው። ቢያንስ አሁን ኑሐሚን ምን ያህል እንደማፈቅራት የተረዳች። እኔም የምፈልገው አንተና ኑሐሚን አንድ ላይ እንድትሆኑ ነው። አሁን ላለቄ ምንድን ነው ምላት? የምትውልበትን የምትኖርበትን አጠርተው ነገር ነበር ያለች። ተመከኑ ይርሚ እናንተ ነገር፣ ያለፈውን ነገር በሙሉ እርሳ አታስብ። እሱ ነገር ከረሰት በጣም ቆይቻል። የምንፈልገውን ነገር ለማየት እርስ በርስ መደጋገፍ አለብን። በሱ ማን ቤት አላት በላት። ሴትዮዋ ደግሞ ለክብሯ በጣም ትጨነቃለች። ስለ ዘርሽስ ምን ልበላት? ዘሯ እኮ ከንጉስ ዘር ያውቆ ይመጣ ነው ልበላል። እየቀለድክ ነው እንዴ? ለማንኛውም እኔን ነገር ማስተካከል ያ በእውነት ትልቅ ነገር ነው ያደረክልኝ። ለአንቺ ስል ሳይሆን ለራሴ ስል ማድረግ። ደግሞ ከዚህ በኋላ ከኑሐሚን ልትርቅ ይፈልጋል። ምነው ነው እንዳስቸግርኳን ነገረች። ቀድሞ ነሱ አስተናገረኝ አይደል። አሁንም ቢሆን እኮ የቅርት ያን ተቀባች ወይ። ለምን የፀቡን መንገድ ትቼ ኑሐሚንን በፍቅር አልቀርባትም? ማለት የኔን ያንተ ነገር ያለፈ ነገር እንደሆነና ኑሐሚን ብቻ እንደማፈቅረው አስተባብዬ ብነግራት ነግራት። ችግሩ ከኑሐሚን ፍቅር ከያዛት ምን? ይሄማ በፍጹም ሊሆን አይችልም። ቆየ ነገረችን ነገር አለ። አሁንም እኮ አንቺ ነው። አሁንም እኔ ደግሞ ኤሚል ለመጉዳት ለቀረናቸው ነው የምታሰበው። ቆይ ኤሚል ከአንተ ፍቅር ይዟታል እንዴ? ሁኔታዋ እንደዛ ነገር ነው የሚመስለው። ከምን ይኸው እንዴት ምን ነው ረሳሽ? ነው፣ አንቺም እኮ በፍቅር ለመውደቅ ሳምንት የሚያል ጊዜ አልፈጀሽ። ለካ ስለ አንተ ነው የምናወራው እንዴ? ምን ደግሞ ምን ይበላችሁ? ምን ይሰራ ነገርት ነገር ያስቃል? ደህና ነሽ? የሚመስት መሰለኝ። ሰሞኑን በተደጋጋሚ እንደዚህ አይነት ስሜት እየተሰማኝ ነው። ታዲያ ሕክምና ያለብናለች። አልሄድኩም ግን የሆነ ነገር ጠርጥሬያለሁ። ምንድን ነው? አረገዝሽ እንዴ? ምን አደነገጥክ? አይዞህ ባረግዝም ካንተ አይደለም። ያንተ ቢሆንም፣ የለም ምን ያደርጋል ማለት ነው? የማይመስል ነገር አትናገር። በቃ ልጁ ያንተ አይደለም። ማለት አንቺ ምን አረገዝሽ እንዴ? ምንድን ነው የሆነ የሰው ድምፅ የሰማን መስሎኝ። ደስ አሁንማ እኮ አሁንማ ማ ተሽሎሃል እኮ፣ ደህና ሆነሃል እኮ። ምን ፈጣሪ መስገን እንጂ ምንድን ነው የማየው ነው። አሚን እባክሽ አባትሽን ወደ ክፍል ውሰጂ። አንቺ ግን መቼ ነው የእነዚህ ሰዎች ጥላቻ የሚያበርድልሽ? እንደገና ሳታስፈቅደኝ ይሄን በሽተኛ ሰውዬ ቤት ያመጣህብኝ አይደል? በሽተኛዋ አንቺ ነሽ፣ ማሰብ የተሳነሽ የአይምሮ ዳዋ አንቺ ነሽ። እኔም በፍጹም የምትሰድበኝ አትችልም። ከዚህ በኋላ እንግዶቼን ብታስጨንቅብኝ ወዮልሽ። ባስጨንቅስ ምን? ለእነዚህ ማይረቡ ሰዎች ስትል እኔ ከቤት አቶ ልጥለኝ ነው? ትዕግስቴን ባትፈታተኝ ይሻልሻል። ይህን አባት ዳንክልኝ ማለት ነው። አሁን እንደምታየው የእኔ ልጅ በጣም ደስ ብሎኛል። አባዬ እኔ ምንደሰው እኔ ምልሽ አሁንም ወይዘሮ ዝናሽ እኛ ላይ ያላቸው ጥላቻ አረገበ ማለት ነው። አባዬ እናትና ልጅ እንዲያውም ብሶባቸዋል። ብታይ ምን አለፋ የድሮ የደናገነት ነው የሆነብኝ። በዚህ አይነት አንቺን ሲያሰቃዩች ነበር የከረሙት ማለት ነው። አባዬ እኔ ሁሌም ቢሆን ስለአንተ ብቻ ነው ማስበው። ከዚህ በኋላ እዚህ መኖር ያለብን አይመስለኝም ነው። አሜን ይቅርታ አባዬ፣ እኔ ግን እዚህ ቤት ትንሽ መቆየት እፈልጋለሁ። ለኢኮኖሚ እኮ እንደዛ ብሎኛል። ለምንድን ነው ግን እዚህ መቆየቱን የፈለግሽው? እባክህ አባዬ ምክንያት እንዳጠይቀኝ ብቻ ትንሽ ጊዜ እዚህ ቤት እንድቆይ አድርገኝ። አልገባኝም። ቆይ ደበቅሽ ሚስጥራል እንዴ? ምናልባት ጊዜው ሲደርስ ታውቀው ይሆናል። እኔ ግን የሆነ ነገር እየጠረጠርኩ ነው። ምንድን ነው እሱ? ተሰማስ ሚስጥር መደበቅ አይችልም እንዴ? አንቺ ብቻ ነሽ እንደ ሚስጥር የምደብቅ። ድጋሚ አጠገቤ ስለሆንክ ግን በጣም ደስ ብሎኛል። ዶክተሮቹ ሙሉ ለሙሉ የመዳን ተስፋ እንዳለ ነግረውኛል። ሕክምና እዚህ ሀገር፣ እንደሚሆን አቶ ሊኩን ነግረውኛል። አባዬ አቶ ሊኩን በጣም ጥሩ ሰው ናቸው። ውለታቸው እንዴት እንደምከፍል እንኳን አላውቅም። አንተ በሌለ ሰዓት እኮ እንደ አባት ነበር ሲንከባከቡኝ የነበረው። እሱ ከአሁኑም ውለትን አልጨረስኩም ይላል። የእሱ ውለታ ግን ሞልቶ እኮ ፈሷል። የሌ ልጅ ሊኩን በጣም ጥሩ ሰው ነው። ትንሽ አረፋትልም አባዬ? እሺ እሺ ልጅ ቆላ እና ማሪ፣ አንድ ግራ አልኮል መጠጣት አልፈልግም አልኩ እኮ። አንቺ የምሬ ነገር አመረሽበት ማለት ነው። በዛ ላይ ደግሞ በጣም አሞኛል። ምን? እሺ ቤት ምን ነኝ ቆንጆ እ የሰሞኑ ጭንቀት ነው እንደዚህ አደረግሽ። እመኝ ሁሉንም ነገር እናልፈዋለን። በደስታ እኔና አንቺ በፍቅር የምኖርበት ግዜ በጣም ቅርብ ነው። ደግሞ አባቢ በሁለታችን ነገር ተሸንፏል። ፊቱ ላይ ራሱ የሚገርም ለውጥ ነው እያየሁ ያለሁት። እናት ግን ያመኑኝ አይመስለኝም። በዛ ላይ ሰላይ ሳይልኩብኝ አይቀርም። ምን የምን ሰላይ? እርግጠኛ ነኝ የሆነ ሰው እየተከታተለኝ ነው ያለው። ከቤት ሲወጣ አቤት ድረስ ነው የሚከታተሉ። እርግጠኛ ነኝ እናት ናቸው የላኳት ሰላይ ፈልገውኝ ነበር? ያው አዎ። አረፍ በል ተቀመጥ። እሺ። የሚጠጣ ይምጣልህ። ኧረ አልጠጣም። እኔ አፍረኝ አይደለም። አረ በጭራሽ ስለማልጠጣም። ለነገሩ ስትታይም ስፖርተኛ ትመስለኛለህ። እና እጅ ከምን አጣረልኝ ነገር በሙሉ አጣርቻለሁ። እና ምን ደረስክ? ምንም አላገኘሁም ምንም አላገኘው ማለት ያው ጠይቄ እንደተረዳሁት ከሆነ የምትኖርበት ቤትና የምትነዳው መኪና የራሷ ነው በተረፈ ልጅቷ የቤተ ክርስቲያን ሰው ነች በብዛት ቤተ ክርስቲያን ነው የምትመላለሰው እርግጠኛ ነኝ እኔ አልኩ ልጅ አለም ስትከታተል የነበረው አረ ወይዘሮ ዝናሽ በእርግጠኝነት አምራን ነበር ስትከታተል የነበረው ስለዚህ እየተከታተልካት እንደነበር አውቃለች ማለት ነው ቆንጆ ምግብ ነው አባዬ። አንድ የሚነግርህ ትልቅ ነገር አለ። ደግሞ ይሄኛው ሌላኛው ምስጢር ነው ማለት ነው? ይሄ እንኳን ምስጢር አይደለም። የሆነ ያልነገርሽማ የተፈጠረ ነገርማ አለ። ኤርሚያስ እዚህ ቤት ነው ያለው። ኤርሚያስ ማለት ያ ኤርሚያስ? እዚህ ስትይ አልገባኝም። የኤሚ ሾፌር ሆኖ መጥቷል። የሴቷ ልጅ ከእሱ ልጅ ጋር በምን እንደተቀያየምሽ እኮ አልነገርሽኝም። ለምንድን ነው የማትነግሪኝ? እባክህ አባዬ ኤርሚያስን እንደምታውቀው እንዳትመስል። አልገባኝም ለምንድነው እንደማላቀው ማስመስለው? ጥያቄ አጠይቀኝ ብቻ ያልኩን ነገር በሙሉ እሺ በለኝ። እኔ አሁንም እየተካሄደ ያለው ነገር አልገባኝም። መቼስ አንቺን ለመግዳት ብሎ አይደለም አይደል እዚህ ቤት የመጣው? አይ አባዬ፣ እንደዛ አይደለም። ያልኩን ብቻ አድርግልኝ። እንደምታውቀው አትምስል፣ ወይ ደግሞ የቤተሰብ እንደምታውቀው እንዳያውቅ አድርግ። እንግዲህ ምክንያት አትጠይቅ ተብያለሁ አይደል? ያው ዝም ማለት ነው ያለብኝ። እንዳዘዙ ልጅቷን ተከታትዬ እያሰብነ የሆነ ሆቴል ነገር ውስጥ ከሆነ ወንድ ጋር ተገናኝት ነበር። ምን? እሺ ማነው ወንዱ? ለማጣራት አልሞከርክም? ማንነቱ በደንብ አይታይም። ለማንኛውም ብዬ ፎቶ አስችዬ ልኬልሃለሁ። ሌላም በጣም ትልቅ ነገር አለ ጌተ። ምንድን ነው ደግሞ እሱ? ልጅቷ ሟት ወደ መጸዳጃ ቤት ስትሄድ እሱም ተከትሏት ሄዶ ነበር። ምን እያልክ ነው? ብቻ መጸዳጃ ቤት ውስጥ የማይሆን ነገር አደረጉት ትለኝ እንዳይሆን። አይ በፍጹም እንደዛ አይደለም። ግን ቀስ ብዬ ሁለቱ የሚያወሩትን ለመስማት መጸዳጃ ቤት ደርሶ ይዜ ነበር። ምን ሲያወሩ ሰማ? ልጅ እርጉዝ ሳትሆን... ምን እርጉዝ ናሽ ማለት ምን ማለት ነው? በእርግጥ ሲያወሩ እንደሰማሁት እራሷም እርግጠኛ አደለች፣ ግን ልጁ ምናልባት ያደረገችው ልጅ የኔ ሊሆን ይችላል ምናምን እያለች ይከራከራት ነበር። ምን ነው ጌታዬ፣ ደህና ነዎት? ደና ደና። መጸዳጃ ቤት ውስጥ ያወሩትን ቀርጸው ነበረ? አዎ ጌታዬ፣ ቪዲዮውንም ከፎቶ ጋር ቴሌግራም እልክልዎታለሁ። እዛ ላይ ማየት ይችላለ። አመሰግናለሁ። በእውነት የሰራው ስራ ጥሩ ነው። እሺ። በጣም ፈርቻለሁ ነው፣ በቤተሰብ ምክንያት እንዳላጣ ፈርቻለሁ። ለምን ድን ነው የምትፈሪው? ቆንጆ እንዴ? እኔ ካንቺ ታሪች የመኖር የምችል ይመስልሻል እንዴ? ምናልባት እንደምንለያይ ሳስብ ፍቅር ይበልጥ እየጨመረብኝ ነው። አምራን፣ ስለምን መለያየት ነው እያወራሽ ያለሽው? አልገባኝም። ቆይ ሌላ የተፈጠረ ችግር አለ እንዴ? እናት እኔ እናንተን ከመለያየት ወደኋላ የሚሉ አይመስለኝም። ዋናው የአባዬ ነገር መስተካከሉ ነው። የእሱ ነገር ከተስተካከለ ስለማየ አታስቢ። አልኩሽ እኮ እንደውም ካገባሁ በኋላ እዛ ቤት የመኖሩን ሀሳብ ትችዋለ። አታስቢ ይኔ ቆንጆ። በጣም የተሻለ አሪፍ ቤት ይኖረናል። ጥሩ ኑሮ እኖራለን። አባዬ ደግሞ እሱ የሚፈልጋትን አይነት ሴት ማገባ ከሆነ የድርጅቱን ኃላፊነት ሙሉ ለሙሉ ለእኔ እንደሚሰጠኝ ቃል ገብቶልኛል። ስለዚህ ታዲያ ለምን ቶሎ አንጋባም? አምራን አባዬ አንድ የማይወደው ነገር የሚቸኩል ሰው እኔ ግን በዘገየን ቁጥር አደጋው ብቻ ነው የሚታየኝ። ተረጋጊ፣ አይዞሽ ሽኖድ ዙሪያዬን በአደጋ ተከብቤ እንዴት ነው የምንረጋጋው? እንዴ ስለ ምን አደጋ ነው የምታወሪው? ኑሐሚን፣ እናትህ ደግሞ በዛ ላይ ሰሞኑን ህመሜ በፍጹም እየገባኝ አይደለም። ስለምን ምን ህመም ነው የምታወሪው? እንዳታስብዬ ነው እንጂ ያልነገርኩህ፣ ሰሞኑን በጣም እያመመኝ ነው። ምን ሆንሽ? ምንሽ ነው እያመመሽ ያለው? አይዞ ከባድ ነገር አይደለም። ግን ደግሞ ሊሆንም ይችላል። አምራን፣ በጣም እያስፈራሽ ነው። ፔሬዴ ቀርቷል። ምን ቀርቷል ማለት? በዛ ላይ ደግሞ በተደጋጋም እያቅለሸለሸኝ እና እያመመኝ ነው። ይሄ ማለት አንቺ፣ እኔ አላምንም አምራን። ብቻ እያሰብኩ ያለሁት ነገር ሆኖ እንዳይሆን። ባረግዝ ደስተኛ ትሆናለ ማለት ነው? እንዴት ነው ማሉ ነው? ከአንቺ ልጅ አግኝቼ እንዴት ነው ማሉ ነው? አይገርምም። እኔ እኮ በጣም ፈርቼ ነበር። በጣም ደስ ይላል። አባት ስንኳ አየዋቸው፣ በጣም ትልቅ ለውጥ አላቸው። የመጣው ስለ አባቴ ለወር አይደለም። ከዛች ልጅ እራቅ። ኤሚ ትላንት ማታ በር ከፍታ ስትወጣ ይቻታለሁ። ምን ምን አደነገጥክ? ማለቴ ምንም ባላረኩት ነገር የምን ያስደነግጠኛል? ቋንቼ ነው። እንዴት አወቅሽ? እየተከታተልሻት ነበር? አንተ ግን በንጹህ ሴት ህይወት መቀለድ አይሰለችም? ቆይ ምን አስበሽ ነው? ከእሷ ግን መንገድ የተፈጠረ መስሎሽ? ከጓደኞቿ ጋር ፓሪ እንደነበራትና አዛንዶ ስት ነበር ልጠይቀኝ ክፍል የመጣችው አሁን እስቲ ትክክት ያለኝ አንተ ማለቂያ የሌለው ውሸት መስማት ነው። ኑሐሚን የእውነቴ ነው እየነገርኩሽ ያለሁት። ከዛ አይሆንም ብዬ መለስኳት። ይሄው እሱን አኩርፋ ነው መሰለኝ እስካሁን አላናገረችኝም። እሱ ሊና አይመለከተኝም። ኑሐሚን እኔ እኮ አሁንም ከአንቺ ውጭ ሌላ ሴት አያሰኝም። እጄን ልቀቀኝ። ቆይ ስትነካኝ ትንሽ አታፍረም? ኑሐሚን ለአይንሽ እንደጠላሽኝና እንደተጠየፍሽኝ አውቃለሁ። ቢሆንም ግን ተስፋ አልቆርጥም። ሲጀመር በሌለ ተስፋ ስለምን ተስፋ መቁረጥ ነው የምታወራው? አባዬ ጋር እንደምትተዋወቅ ቤተሰቡ ማወቅ የለበትም። እሺ። እሽታ ግን በጣም ፈጠነ። ምነው ጉድ ጉድህ እንዳይጋለጥ ፈርተው ነው። እውነቱ አንድ ቀን መውጣቱ አይቀርም። ያኔ ከኔ ማን እንደሚያስጠለን እናያለን። አባዬ አባዬ አትበይ። ለምንድን ነው ስለዚያ ልጅ አልነገርሽኝ? ነበር ጠንቀሽ ታውቂያለሽ፣ ስለማን እያወራው እንደሆነ። እጁን ስታመናጭቂው ነበረ። እያስቸገረች ነበር። እ አረ እያስቸገረኝ አይደለም። እና ምንድን ነው? ለምንድነው ማትነግሪኝ? እሺ አባ፣ እነግርሀለሁ በቃ። እንትን ትበሳጪው። እውነቱን ብቻ እንድትነግሪኝ ነው የምፈልገው። የኤሚ ኤሚ ሹፌር ስለሆነ ከእሷ ጋር ምንም አይነት ነገር እንዳይጀምር እያስጠነቀኩት ነበር። ለዚያ ነው እጅሽን ሲያመናጭቅ የነበረው? ከመቼ ጀምሮ ነው ውሸት የተማርሽ ሽ እንዴ፣ አባዬ፣ እውነቱን እኮ ነው እየነገርኩ ያለሁት። እና ልጁ የኢሚ ስጋት ከሆነ ለምንድነው ለሌኮ ያልነገርሽው? እኔ እርግጠኛ አይደለሁም ገና ጥርጣሬ ላይ ነው ያለው። ለዛ ነው አባዬ። ከዚህ ቤት የማትወጭበት ምክንያት ይሄ ነው ማለት ነው? አዎ አንደኛው ምክንያት እሱ ነው። ሌላኛው ምክንያትሽን ደግሞ መስማት ትፈልጋለ? አባዬ ሁለተኛውን እንኳን በፍጹም መሆን አልነግርህም። ኗሚ፣ ከዚህ በኋላ ምንም ነገር እንድትደብቂ ልትዋሽኝ አልፈልግም። እሺ በቃ እንዳትበሳጫ። አምሃል እኮ እንዳልታመም የምትፈልጊ ከሆነ ሁለተኛ ምክንያትሽን ነገር። እኔም ደግሞ ከዚህ ሴጣን ሴትዮ ጋራ መኖር ሰልችቶኛል። አሁን ከመጣ በኋላም ተናገረች እንዴ በትመታኝ ይቀል ነበር ንግግሯ አጥንት ነው የሚሰብረው ለኗሽ ወይዘሮ ዝናሽ፣ እዚህ ደግሞ ምን ትሰራለህ? አልገባኝም፣ ምን ትሰራለህ ስትይ። ይቅርታ፣ በሽታ አሁንም አልታወቀልህም? እኔ ከነ ቤተሰቦች ማለቅ አልፈልግም። አይዞሽ፣ ተላላፊ በሽታ አይደለም። ይሄ በሽታ ብቻ አይመስለኝም ይሄ ምንድን ነው እናንተ የምትሉት ተባይ ምናምን፣ ሰራተኞቼ እንደሱ አይነት ነገር እዚህ ቤት አይቷል እያሉ ነበር። ጥላቻች ትንሽ የበዛ አይመስልሽም? ምን ልታደርግ ነው? ናምታኛ፣ አንተም እንደ ልጅ እጅ ልታነሳብኝ ነው? ቤትኮ የእግዚአብሔር ይሄ ግን የዝናሽ ማንደፍሮ ቤት ነው፣ ማንም እንደፈለገ እየመጣ የሚፈነጭበት በረት አይደለም። እሺ፣ ሰይጣን አንቄ ነው ምገላት። አባዬ አባዬ፣ ልቀቀኝ ባክ። በአንተ እኮ ነው የመጣችብኝ፣ በማይመጣ በአንተ መጣችብኝ። አርፈሽ ተቀመጪ ብዬሻለው፣ ደግሞ ሌላ ጣጣ ልታመጪብኝ ነው? አባዬ፣ ሴትዮዋ እኮ በጣም ስድነች። በቃ ለሬኩ ነግረውና ቤቷን ለቀልላት እንውጣለ። አባዬ፣ እሱማ በፍጹም አባዬ፣ ያልነገርኩ ሁለተኛው ሚስጥር እሱን እንዳደርግ አይፈቅድልኝም ቆይ የምር እኔ ታውቂያለሽ፣ ምንም እያመንከው የምር የልጅ አባት ስለሆነ እኔ እራሱ በጣም ደስ ያለኝ የእኔ ፍቅር። ግን ደግሞ ቶሎ ብለን ለቤተሰቦቹ ማሳወቅ ሳይሆን ሳያድር ነው ዛሬውን ማሳወቃቸው። ግን ቆይ ምን የሚሉ ይመስልሃል? የእኔ ቆንጆ፣ ምንስ ቢሉ ከዚህ በኋላ ምንስ ቢሉ ነው የሚሰማቸው ይመስልሻል? የልጄ እናት ለእነሱ ብዬ በፍጹም ልተው አልችልም። በጣም አፈቅርሃለሁ። እሺ እኔም በጣም አፍቅርሻለሁ፣ የእኔ ቆንጆ ምን ላድርግልሽ የት ልውሰድሽ ምን ልጋብዝሽ እንዴ ምን ልጋብዝሽ እስኪ የሆነ ምርጥ ሙዝ ሻለ ዝላሽ ያው ዛሬ እቺ ልጅ አላየኋትም የት ሄዳ ነው የሚል ነው ከጓደኞቼ ጋር እኮ ቀጠሮ አለብኝ ብላ ሄዳ ነው እናንተ ለምን አላደረስካትም አይዙ ቅርብ ነው ስትለኝ አንተ እኮ የትም ቦታ እሷ ነው የማድረስከው ግዴታ አለብህ ጭራሽ እዚህ ቅርብ ነው ትለኛለ እንዴ ቼ ማትረባ ልጄ ላይ እየቀለደችበት ነው ስለማን ነው የምታወራው ይቺ የጩኛ ተብዬ ሆና ለነገሩ፣ ጉዷን በሆዷ ይዛ እኔን እየታወርኩት። አንቺማ ቀድሞውንም እኮ አውቀሻታል። ምንድን ነው የተፈጠረው? ማለት ምን አይተ ነው? በድብቅ ሰላይ ልኬ የተቀረጸውን ቪዲዮ ላሳይሽ።